የስደትን ትርጉም ሳየው ሳየው በእኛ አነጋገር ስላየው ስላየው ወደ አረብ ሀገር ከመጣን በኋላ ድሮ ጺመን ነበረንም፣ አሁን ጥቁሩ አልቆ ወደ ነጭ እየዞረ ነው። አብዛኛው ሀበሻ ግን የሚያስበው በሳውዲ ወይም በዱባይ በኳታር ያለው ህይወቱን እንደ ትርፍ ነው የሚያየው። በሂሳብ አያካተው ሂሳብ ውስጥ አያስገባውም። በኢትዮጵያ ወደፊት ኖሬ ቤት መኖረ የተለያየ ነገር ምናምን ሰርቼ ብር የሚለው በኢትዮጵያ ለመኖር ነው እየሰራ ያለ እዚህ ሀገር የሚኖረው ኖሮ በእድሜው የሚቀነስ አይመስለውም አይመስለንም በአጭር ቋንቋ በኢትዮጵያ ሄጄ ቤት ምናምን ነገር እንዲህ አድጌ እኖራለሁ የሚል የወደፊት ቀጠሮ ይዞ ነው የሚጓዘው በቀብድ ማለት ነው አብዛኞቹ ሌሎቹን አይታችሁ ከሆኑ አረቦቹንም እንደ ኤርትራኖችንም ሌላም በተመሳሳይ ሌላ ሀገር ዜጎች ይኖሩታል። እዚህ ሀገር በደንብ ይኖሩታል። እድሜያቸውን አማጠው ይበላሉ፣ ይለብሳሉ፣ ይጠጣሉ፣ መዝናኛ ቦታ ይሄዳሉ። ልጆቻቸውን፣ ሚስቶቻቸውን ከራሳቸው በተለያየ ቦታ ሄደው ኖሮን ይኖሩታል። ሂሳብ አድርገው እድሜ እዚህም ሀገር የምትኖረው ኖሮ ኖሮ ነው ኢትዮጵያ ሌላ እድሜ ተጨምሮ ውጭ ሀገር የሄድከው ተቀንሶ ከዚህ በኋላ በኢትዮጵያ ኑር የሚል አዲስ ሕይወት የለም። የትም ኖር እድሜ ይቀነሳል። ትሞታለህ፣ ትቀበራለህ። ክርስቲያን ከሆንክ ብቻ ነው ሬሳክ ወደ ኢትዮጵያ የሚሄደው። በዚህ ሂሳብ ብንሄድ ጥሩ ይመስለኛል ስልልሽ ነው ኢትዮጵያ